እንግዲህ ዳኒ ከባድ ውሳኔ ወሰነ። ዳኒ በዳጊ የማይደራደረው ኻሊብን ሲጥ አርጎ ከዚች ዓለም አሰናበተው። ልጃቸውን ያጡት አባባ ደግሞ ቅስማቸው ተሰበረ። ሁሉን ነገር ትቼ ገንዘቡንም ወስደው ልጄን አትርፌ በሆነ ልጄን ጉር ሰራውት በማለት በጸጸት ላይ ይገኛሉ። ዳኒ እንግዲህ በፍቅረኛው በዳጊ የማይደራደረው በንዴት እሷንም ጉሮሮዋን አንቋት ነበረ። ግን ደግሞ አሁን ላይ ከዛ ተመልሶ ትሁትን ሲጠይቅ ማንም ወንድ የሚፈልጋት አይነት ናት በማለትም ስትመልስለት ኻሊብን ሴት አርጎ ያዘው። አባባ ትልቅ ሰብራትና ሐዘን ወረሳቸው። አባባ ልጅን ምነው አድኘው በሆነ ገንዘቡን ሁላ ትቼ በማለትም ለገንዘብ ሲሉ ሌላ ነገር እንደሚያደርጉ እያወቅኩ ልጅን ገደልኩት እያሉ በሐዘን ይገኛሉ። ዳጊ ይህንን ስትሰማ ያየችውን ማመን አቃታት። እናም አሁን የምትሆነው ግራ ተጋብቷታል። በጣም ያሳዝናል። ዳጊ የተፈጠረውን ነገር አምና መቀበል በጣም ከብዷታል። ቲናም እንግዲህ አሁን ላይ ሁሉ ነገር ደስተኛ ሆናለች። እናም አሁን ኻሊብ ከተወገደ እኔና ዳኒ አብረን የምንኖርበት አጋጣሚ ተፈጥሯል ብላ ነው የምታስበው። አባባ ግን አልተዋትም። ዳኒ ለኻሊብ ብቻ ሳይሆን ለሚወዳት ፍቅረኛውም የአንገት ማነቅን አድርጓል። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። እንግዲህ ቻናሉን ሰብስክራይብ ያደረጋችሁት ትሁት ቀጣይ ፓርት ይዘን መተናል። ዳኒ በጣም አሳሳቢና ከባድ ውሳኔ በመወሰኑ ዳጊን በቃ ከዚህ አላጣትም በማለትም ኻሊብ ላይ ትልቅ ጉዳት አድርሷል። እኻሊብ ይሄ ነገር ከማጋጠሙ በፊት ከአባቱ ጋር እየተወያየ ነበረ። እንደ ትስ ወረቀቱን ሰጠኸው ብሩን በማለትም እየጠየቃቸው ነበረ። ቲና ደግሞ ዳኒ ላይ በጣም እየተናደደች ስለነበረ ከዚህ በኋላ እንደፈለግሽ ልታዥ ልታሽከረክርኝ አይገባም በማለትም ጮኸባት። አንተስ አታግዘኝም ወይ በዚህ ዙሪያ ይችስ ልጅ ማናት? ብላ ጠየቀችው። እሱም ደግሞ አይገባኝም፣ አላግዝሽም፣ የራስሽ ጉዳይ፣ ምንም አይነት ጭቅጭቅ እንድጨቀጭቅኝ አልፈልግም አላት። ይሄን ያስተዋለችው ቲና አሁን ግራ ተገብታ በሁለቱ መካከል ቆጭ ብላ ተገኘች። አሁን ላይ አባባ ያደረጉት የኻሊብ ፈተና የተሰጠው አስር ብር ብቻ ነበረ። እንዴት እንደዚህ ያደርገኛል? ለሱ ክብርና ፍቅር ነበረኝ። አሁን ግን በቀል እንጂ ምንም አይነት ፍቅር የለኝም በማለትም ራሱን አሳመነ። አባባና እንዲሁም ደግሞ ዳጊ ምን ወሰኑ? በጣም በሚገርም ሁኔታ ዳጊ ለአባባ ኻሊብ ይሰርቃል እንደብላ ጠየቀቻቸው። እሱን ማስተካከል የምቼ ነው አንቺ ነሽ፣ ምንም አይነት ውሳኔ እንዳትወስኝ አሏት። ግን ዳኒ የወሰነው ውሳኔ ከባድ ነበረ እሷን ታጣ ለሱ ሞቱ መስሎ ስለሚታየው ብዙ ነገሮችን አበላሸ እስከዛሬ ዛሬ አላቅህም ነካ በማለትም ጥላው ሄደች ይህን ጊዜ ከመናደዱ የተነሳ ወደ ቤት ተመልሶ ሲጠይቃት ትሁትን ትሁትም የመለሰችለት ለአንት አትገባም ማንኛውም ወንድ የሚፈልጋት አይነት ሴት ናት ስለዚህ እሷ ደግሞ ለምን ኻሊብን አትወደው? የማትወድበት ምን ምክንያት ይኖራታል? ኻሊብ በጣም የሚወደድና ጠንካራ ነው ስትለውም እሷ አኮኔና የመረጣቸው ቢላትም ግን ስራ አሰራም አለችው። እናም የዚህን ጊዜ እንዴት በማለትም በንደት ሂዶ ኻሊብ ላይ ትልቅ ችግር አደረሰ። ሌላኛው እንግዲህ አሁን ቲና የአባቧን ወረቀት ለመውሰድ እየበረበረች ነበረ። ከዛም ኻሊብ በሌለበትና አባባ በሌለበት ከዛም ዳኒ ኻሊብ በሌለበት ገብታ ስትበረብር ቴና ላይ ደርሶ ምን እያረግሽ ነው? ያጠፋሽው ነገር አልበቃሽ ብሎ ሲላትም እኔ ማረገውን አቃለው፣ ዝም በላለችው። ይሄን ጊዜ ትሁት ገብታ አስጣለቻት። ከዛም ትሁትን በሩን አስወጥታ ዘጋችባት። ኻሊብ የወሰነው ውሳኔ ከባድ ቢሆንም ዳጊ ጥላው ሄደች። አሁን ያለው አማራጭ ዳኒ ኻሊብን ሲጥ አርጎ በመያዝና ህይወቱን በማጥፋት ነበረ። ምክንያቱም በሷ መደራደር ስለማይችል እጅግ በጣም ያሳዝናል። ኻሊብ መሞት የለበትም ግን ደግሞ የሆነው ይሄ ነው። ሌላው ነገር አሁን አባባ ምን እየተሰማቸው ነው? አባባ በጣም ምስኪን አባት ናቸው። ለልጃቸው ሲሉ በንብረት ጉዳይ ሁሉንም ንብረታቸውን ከቲናና እንዲሁም ከዳኒ አትርፈዋል። ግን ልጃቸውን ኻሊብን ከዳኒ ሊያተርፉት አልቻሉም። ምክንያቱም ዳኒ በጣም ጨካኝና አረመኔ የሆነው በዳጊ ምክንያት ነው። ዳጊን ካጣለሱ ለሱ ሞቱን ስለሚመርጥ እሷን ማንም ከእጀ ፈልቅቆ ሊወስዳት አይችልም የሚልም ሀሳብ አለው። ዳጊ ደግሞ እውነታውን ሁሉንም አወቀች። በጣም ይገርማል። አባባንም ጠየቀች። ያለውን ነገር ዳኔ ይሰርቃል ወይ ብላም ጠየቀቻቸው። እርሳቸውም አይሰርቅም፣ ግን ደግሞ ትሁቱ ይሻላል የቤት እኮ እጁ አለበት ስትልም፣ ቢሆንም እናት አፕ፣ ወንድም እና እህት በፍጹም አንድ አይነት ናቸው። ምንም ማቸው የሚገባ አይደሉም። በስነ ስርዓት ተቀተው ያደጉ ሰዎች አይደሉም አሏት። ስለዚህ ይህን ማስተካከል የምትችዩ አንቺ ነሽ ከሷ እሱ ይሻላል። በገዛ ቤቴ አስወጥታኝ ነበር በማለትም መለሱላት። ሌላው ይህን ተነጋግራ ከአባባ ጋር ስትሄድ ኻሌ በመንገድ ጠብቆ ሻይ ቡና እያሉ የዳኒን መጥፎነት ነገራት። እህቱ ትሆን ምን ትሆን የማይታወቅ ሴት ናት። ስለዚህ እንዴ ሚስታ አደለች እንዴ ይህን እንደ ልትል ትችላለህ? እኔ አላምነው። እስከ ዛሬ የማስበው ጥሩ ቤተሰቦች ነበር የምትመስሉኝ በማለትም እሺ ስራ አስገባልኝ ዳኔን ስትለውም፣ እኔ ስራ እንኳ ባስገባው ማን ተያዥ ይሆነዋል? እኔ ልጁ እኮ የሚታመን አይደለም ይቅርታሽን ሲላት፣ እንዴት ማለት አለችው። አይ በቃ የሆነውን ነገር እህቱ ትሆን ምኑ ትሆን ለማትታወቅ ሴት ጋር ብዙ ነገር አድርጓል አላት። እኔ የንካንት አልጠብቅም። በቃ ስራ የምታስይዘው ከሆነ አስይዘው አይ የምትል ከሆነ ደግሞ ችግር የለውም ግን እኔ ዋስ ሆነዋለሁ አለችው። ለማንኛውም ቀስ ብለሽ አስቢበት በኋላ ላይ እያደርት በቃ የምነግርሽ ነገር ይኖራል ያደር ታውቂያለሽ ሲላትም ስላትም ምንድን ነው እውነቱን ንገረኛ ኻሊብ የተፈጠረው ስትለው ምንም በቃ ይሄ ነው አላት። እናም ግራ ተጋባች። ትውትም እንግዲህ ዳንኤል በጣም አናደዋለች ያናደደችበት በእርግጥ ሲከፋው እትሁት ጋር ነው የሚሄደው። ዳኒ ግን ያው በቅኔ ትመልስለታለች። እያናደደችውም ቢሆን አመሰግናለሁም ብሎ ይወጣል። ዛሬ ግን ኻሊብ እኮ ያጫት ወይም የፈለጋት ሴት ዳጊን ነው ሲላትም፣ በቃ ኻሊብ የሚወደድ ሰው ነው ጎበዝ፣ ጠንካራ ሰው ነው አለችው። እኔን እኮ ነው የመረጠችኝ ቤት መርጥህም፣ አንተ ስራ አትሰራም። አለችው። በጣም ተናደደ። ሌላው ነገር እንግዲህ ይች ሴት ማናት? ያልገባኝ ነገር ያልተመለሰልኝ ስለምንድን ነው ምታወሪው? ሲላትም ቲና እየጠየኩ ነው አጮህብኝ? አለች። ይች ሴትማ ለልጁ ያስቀመጣት እጮኛ ወይም ቀመጥናታ አላት። ምን ሳንፋታ አለችው። ምን እያልሽ ነው ሲላትም? አዎ አልተፋታንም፣ ፌርማ አልቀደርንም አለችው። እኔ አላቀልሽም፣ አንቺ እንደሆንሽ ችግር አለብሽ በማለትም መለሰላት ዳኒ። ቲና ይሄን ጊዜ ተናደደች። ስለ ልጅቷ ንገረኝ፣ ልጅቷ ማናት? ስለ ልጅቷ ንገረኝ አለችው። ከዛም ቀምጡናት በማለትም መለሰላት። ለልጁ ያስቀምጣት እጮኛ ናት አላት። እሷም ቀጠለችና እንዴት ሳንፋታ አለችው። ጭራሽ ደግሞ ሌላ በራስሽ ጊዜ ፍቹን አበላሽተሻል። እኔ አላቀልሽ የምታደርጊውን አድርጊ፣ እድል ካለሽ ሞክሬ፣ ግን ከዚህ በኋላ ዘወር ብሎ ያይሽም። ሴላትም በፍጹም ይህ ሊሆን አይችልም አለች። አሁን ዳጊ እንግዲህ ዘው ብላ እዛ ቤት በመምጣቷ አባባን ለማውራት ነበረ። ሁሉም ደንግጠው ተነሱ። ከዚያም አባቧ አንተን ማውራት ፈልጌ ነበር አለች ስለምን ምንድን ነው አለና ዳኒ ተተቀመጠበት በእርግጎ ተነሳ ስርዓት የሌላት አንድ ቅምጥ እዚህ እንደት ትገባለች ስትልም ተነሽ ማንኛችሁም እዚህ እንዳያችሁ አልፈልግም ውጡልኝ በማለትም አባባ ሁሉንም አስወጣቸው ነገር ግን ቢያስወጣቸውም በፍጹም ቲና በንደት ተነሳስታለች። ይሰርቃልም በማለትም ጠየቀቻቸው። አባባም ያለውን ነገር ተረጋግተሽ እንትን በይ ሲላትም፣ ማን ነገረሽ? ቲናና ዳጊ ምንድን ናቸው ስትልም፣ እህትና ወንድም። አይ ኻሊብ ነግሮኛል። ማን ነገረሽ ይህን ነገር ኻሊብ? እንዴት ኻሊብ? በጣም በጣም በጣም ዝም ብሎ ነው ይህም ማይረባ የሚዘባርቀው አላባባም እሷም አባባ ባኮትን ነገሩ የሰተለም፣ እርሳቸውም አይ ምንም ነገር የለ፣ አንቺ ዝም ብለሽ ብቻ ማስተካከል ያለብሽን ነገር አስተካኪ ሴላትም እሺ ብላ ተመልሰ ሄደች። ላገኝሽ በማለትም ተገናኙ። ኻሊብን ልታገባው ነው ብሎ ያስባል ዳኒ። ከዛም ይኸውልሽ ኻሊብ ጋ ምን እዛ ቤት ውስጥ ለምን ትመላለሻለሽ? ኻሊብ እኮ ሊያገባ ነው አላት። እና ታዲያ ነ ቢያገባ ከሱ ህይወት ጋር ምን አገናኘን እኛን ምን አገባን? አለችው። እዩልሽ ትዕግሥቴን አታስጨርሽኝ እዋክሽን አላት። ጉሮሯንም አነቃት እና ምንድን ነው ያግባ በቤቱ ምን አገባን? ቤቱ ያንተ አይደለም። በቃ በሰው ገንዘብ ድርቅ ማለት የለብህም። አሁንም ሌላ እድል ፈልገ መስራት አለብህ ስትለው በፍጹም፣ እዩልሽ ኻሊብ ማግባት የሚፈልገው አንችን ነው፣ ሌላ ሰው አይደለም። አባቱ እንችን እንዳገባ ይፈልጋል አላት። ምን እስከ ዛሬ ያላቀህም ነበር ማለት ነው? በማለትም በጥፊ ደርግመው ጥላው ሄደች። መጀመሪያ ግን ሲጥ ሲያረጋት ልቀቀኝ እባክህ በማለትም ደረገመችው። ይህን ካንች አልጠብቅም ነበር ዳጊ አላት። እንዴት? በማለትም መለሰችለት አሁን ዳኒ እንግዲህ እንደ ብዱሻ ሁሉም ጋር እየተላከፈ ቢገኝም ኻሊብን ግን ከዚች ዓለም አሰናብቶት ተገላገለ። አባባንስ ወደፊት ምን ይውጣቸዋል? ቴና ለአባባ መጥፎ ታቅዳለች። እንዲሁም ዳጊ አሁን ታባባ ጎን መሆን ትችላለች ወይስ አችልም? ዳኒ ለአባባ ያለው አመለካከት አራት ነጥብ ብር እሰጣለሁ ብሎ ስለከዳው እንዲሁም በአስር ብር እድሉን ስላበላሸበት የመጨረሻ በቀለኛ ሆኗል። እናም ኻሊብ በሚያሳዝን ሁኔታ ተሰውቷል። አሁን ከአባባ ጎን የሚቆመው ትሁት ብቻ ናት። ትሁትስ እነዚህን ትቋቋማቸዋለች የሚባለውን ወደፊት አብረን የምናየው ይሆናል። አባባ በትልቁ ሐዘን ውስጥ ገብተው ልባቸው ተሰብሯል። ቻናሉን ሳብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተል።